አረ ኖ ችግር የለውም። እዚሁ ላይ ምን መሰላችሁ ስ ከስግደት እና ከስዕላት አያይዞ አንድ ማስረጃ የምፈልገው በፊት እንዳለ አለ ብላችሁ እንድቀር ከሆነ አይዋ፣ አምላካችን አላ ነገረን። ምን ላይ ነው? አታዳምጥም እኮ እኮ ቁርአን ነገረን። ጥንት የነበሩ ሰዎች ጥንት የነበሩ ሰዎች ይሰግዱ ነበር። የአክብሮት ስግደት እንደሚሰግዱ ነበረ ቁርአን ነገረን። ከምንድን ነው የፈለከው? እኮ ከዛ ከዛ መጽሐፍ ይሰግዱ እንደነበረ ከየትኛው ከየትኛው መጽሐፍ? ከበት መጽሐፍ የተጻፈው ቁርአን የተራቀቀ ከየትኛው መጽሐፍ ነው ያ? ከየትኛው መጽሐፍ አይደለም፣ አምላካችን አላህ ነው የሚነግረን። አላህ ጥንት ይሰግዱ ነበረ ብሎ እየነገረን ያለው አላህ ነው በቁርአን ላይ። እነማን እንደሚሰግዱ በምን እናቃለን? አሁን ለምሳሌ የት እንደሚሰግዱ እንዴ? አላህ ነው አይነገረን? ፈጣሪ ነው። አሁን ለምሳሌ አሁን ለምሳሌ ዘብጥረት አንዳንድ አንድ በመጀመሪያ ሰማይና ምድር ፈጠረ እያለ የሚያወራው ማን ነው መጽሐፍ ቅዱስ እኮ ማን ነው የሚያወራው እዛ በመጀመሪያ እግዚአብሔር ሰማይና ምድር ፈጠረ እያለ የሚያወራው ማን ነው እሱንማ እግዚአብሔር መጀመሪያ ሰማይና ምድር ፈጠረ እግዚአብሔር ነው የፈጠረው ማን ነው እያለ ያወራውን እየተናገረ ያለው ማን ነው አይ ሙሴ ሙሴ ሙሴ ስለመሆኑ በምን እናውቃለን በምንድን ነው የምናውቀው እሱ እራሱ እንደጻፈው እራሱን የጻፈው ብለን እናምናለን። አንድም እራሱን የጻፈው እኮ እምነት ነው፣ ዝም ብለን እምነት ነው እንጂ ማስረጃ። ማስረጃ ሙሴ እንደጻፈው ማስረጃ፣ ኦሪት ዘዳግም መጨረሻው ምዕራፍ ላይ ምን ይላሉ? ሙሴ ከመሞቱ፣ ሙሴ እስከመሞቱ ድረስ ያን መጽሐፍ ጽፎ ሊጨርስ ሲል ሞተ። ከዛ በፊት ጽፎታል ከዛ ፊት ሌላውን ጽፎታል። ያልከው ዘፍጥረት አንዳንድ ላይ በመጀመሪያ ቆይ ጥያቄ ጥያቄ አይደለም የጠየኩ ጥያቄ። ዘፍጥረት መጽሐፍ የሚባለው ስንት መጽሐፍቶች ናቸው ያሉት? አምስት መጽሐፎች አሉ፤ ዘፍጥረት፣ ዘጸአት፣ ዘሌዋውያን፣ ዘኍልቍና ዘዳግም። የመጀመሪያ መጃብት የመጀመሪያ ኦሪት ዘፍጥረት የሚባለው መጽሐፍ ሙሴ ስለ መጽሐፉ ማስረጃ አለ ወይ እንዴ? ራሱ ነው የጻፈው እኔ ነው የጻፍኩት ያለ ራሱ ማስረጃ አለ ወይ እኮ ነው የታለ? ዘፍጥረት ነው የጻፈው ሙሴ እኔ ነኝ ይላል። ጥቅስ አውጣው አውጣው ጥቅስ ጥቅስ አውጣ በጣም ነው የሚለው በጣም ነው የሚለው ኡስታዚ አንታ ቆይ ግን የቱ ጋር አሁን መልሱን መልሱን መመለሻ አይደለም እሱ ነው እኮ ምን እኮ አላህ ነው እየነገረን ያለ አይደለም ስጠኛው ሙሴ ነው ብለኛ ስጠኛው እዛ ላይ ኧረ ኡስታዝ መልስ እንዴት ነው መስከበት አይ ስጠኝ ስጠኝ እየጠየኩ እኮ ነው ያለሁት። ስጠኝና እስቴቱ ጋር ነው እንደዛ ያለው። ሙሴ ዘርጥረትን የጻፈው ሙሴ ነው። የሚሊቱ ጋር ነው ያነበብከው። እስኪ አይ ለምሳሌ እኔ ግን ይሄን የተናገርክበት ማስረጃ ስጠኝ። ኤግዛምፕል ነው የሰጠው መልኮስ ለኛ አንድ አንድ ነው። እኔ እሺ መጨረሻው ምዕራፍ ላይ ክፈቱልኝ። እንግዲህ ግድ ካላችሁ እሰጣችኋለሁ። ምን ምን ላይ? ኦሪ ዘዳግም፣ ኦሪ ዘዳግም። እሺ ምዕራፍ ስንት? እኔ አውጥቼ ምዕራፍ አስራ ስምንት እስኪ ስልክ ቆይን፣ የምላውጣ እንዳልሳሳል። እሺ አንድ ጊዜ ስልክን ሰጠኝ፣ ቆይ እኔ ላውጣና ልንገራችሁ። እስከዛ ግን እስከዛ እናንተን መልስ መልስስጣ ነው ችግር የለውም። እኔ ደስ እኔ ማርክ ስላደረኩት በእንትን እኔ ላውጣ፣ እስከዛ ግን ይመልሱልኝ። በጣም ጓጉተናል። አብሽር አብሽር። እኔ እሰጣችኋለሁ ግን ዝም ብለህ አልሰጥም። ኧረ ዝም በል እስቲ አፍን ይበላሃል እኮ ዝም ብለህ ሲከፈትስ። አንዳንዴ ዝም ብለህ ነው የምታወራው እኮ። ማነው የተኛው ደግሞ አጠገብ ሰማ እንዴ? ያው ምቾት ላይ ያለ ሰው ነው ኡስታዝ፣ እንደ እኔ እንቅልፉን አቶ እንደመቀመጥ እስኪ፣ ምናልባት ዘዳግም ሰላሳ እስኪ ዘዳግም ሰላሳ ምዕራፍ ቁጥር ስንት? ቁጥር ስንት? ይ ቆይ ቆይኔ እያወጣሁኝ ነው። ቁጥሯ ያለችበት እንትኗ ቁጥሩ ስለጠፋኝ ነው ሆን ቢሉ ጊዜ ገድል ነው። ሀሳቡን ብቻ እንግርና ጥቅሱን እኛ እናወጣዋለን። ነው ችግር የለው። ሀሳቡን ብቻ ተናገር። ሀሳቡ ሀሳቡማ ምን መሰለ? ያ ሀሳቡ ምንድነው? ሙሴ መጽሐፉን ጽፎ ሳይጨርስ ላይ ቦታ ከሞተ በኋላ እዛው ላይ እሱን ጽፎ ሳይጨርስ ዝም በለው ራሱ ማለት ነው። አሁን የተባልከው ጥቅሱን አምጣ ነው የተባልከው። ሙሴ ዘፍጥረትም የሚባለው መጽሐፍ ስለ መጽሐፉ ማስረጃ ስጠን ያልኩ ኡስታዝ እኮ መጀመሪያ እኮ ጽፏል እኮ የሚለው እኮ ታዲያ፣ መጽሐፉን እሱ እኮ ጽፎ እንደጨረሰ እኮ ነው። ጽፎ ጨርሶ ያ እስኪ ዘጸአት አስራ ሰባት አስራ አራት አውጣ ዘጸአት አስራ ሰባት አስራ አራት ለመጽሐፉ ማለት ነው። ጽፏል። ከዛ በኋላ እንዳይቋረጥ የጨረሰው ማን ነው? እዛው ላይ ታገኘዋለህ። ስለዚህ የጠየኩት ጥያቄ ሙሴ ዘፍጥረት መጻፉ ነው የጠየኩት። ሙሴ መጻፍ ጽፏል፣ አልጻፈም አይደለም ጥያቄው። ኦሪ ዘጸአት 17 14 ላይ የተናገረ ያለው ያሃዌ ሙሴን የአማሌቅን ዝክር ከሰማይ በታች ጨርሼ እደመስሳለሁና ይሄን ለመታሰቢያ በመጻፍ ጻፍ ነው የሚለው። ስለአማሌቅ ነው ዝክር ጻፍ ያለው። ኦሪ ዘፍጥረት አንዳንድን ግን ስለ መጻፉ ሙሴ ማስረጃ ስጠኝ ነው ያልኩህ። አላመጣህም። እስካሁን እየጠበኩት ነው እንግዲህ ጻፈ የሚለው ይሄንንም ያካትታል። ከጻፈ አይ እኔ ዘፍጥረትን ጻፈ የሚል ነገር አላልንም። እንደ ጻፈ ዘፍጥረትን የጻፈው ሙሴ ስለመሆኑ ማስረጃ ስትለኝ ነው ያልኩህ። አሁን ሸመጠጡኝ። እንግዲህ ከዚህ የበለጠ ማስረጃ ስትለኝ ነው ያልኩህ። ኖ ኖ ሙሴ ይሄንን የሚለው ኦሪት ዘጸአት አስራ ሰባት አስራ አራት ላይ የአማሌቅን የአማሌቅን ዝክር ከሰማይ ቤታችን ጨርሼ ደመስሳለሁ። ይህን ለመታሰቢያ በመጽሐፍ ጻፈ። ይህን የትኛውን? የአማሌቅን ዝክር ከሰማይ ቤታችን እንደሚደመስሰው ይህንን ጻፍ ነው ያለው እንጂ ኦሪት ዘፍጥረትን ሌላ ያለው መጽሐፍ ጻፈው አላለው። ማስረጃ አልሰጠኝም እስካሁን። ኖ ኡሰታዝ፣ እኔ አሁን ከስልክ የልታስወጡ ነ እንጂ እዚህ ስልክ ላይ ሌላም ከዚህ ደግሞ ጽፎስራ ስጥ ችግር የለውም። አሁን በዚህ የቤት ስራ ልስጥህና፣ አዳምጠኝ አንዴ። ኦሪዘ ፍጥረትን ሙሴ እንደጻፈ ምንም ማስረጃ የለም። ምንም ከባይብል ልታመጣችልም። ልብ አድርገህ የጠየኩህ ጥያቄ ምንድን ነው? ኦሪዘ ፍጥረት አንድ አንድ ላይ በረሺት ባራ ኤሎሂም ኤታ ሸማይም ወኤታ አሬስ የሚለው በመጀመሪያ ኤሎሂም ሰማይና ምድር ፈጠረ እያለ። የሚያወራው ሙሴ ስለመሆኑ ምንም አይነት የመጽሐፍ ቅዱስ ማስረጃ ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ድረስ የለም። አንድ ሺህ አመት እሰጥሃለሁ፣ አንድ ሺህ አመት እሰጥሃለሁ በቃ ግን አታመጣም ነው፣ የለህም። ኦኬ ሱረቱ በቀራህ ምዕራፍ ሁለት ቁጥር ሰላሳ አራት ለመላእክት ለአደም ስገዱ ባለን ጊዜ አስታውስ ሁሉም ወዲያው ሰገዱ ይላል ባልን ጊዜ አስታውስ ይላል። ማን ነው ባዩ? ማን ነው ባዩ? ለምሳሌ ሱረቱ በቀራ ምዕራፍ ሁለት ቁጥር ሰላሳ አራት ላይ ለመላእክት ለአደም ስገዱ ባልን ጊዜ አስታውስ ሁሉም ወዲያው ሰገዱ፣ ኢብሊስ ብቻ ሲቀር እንቢ አለ፣ ኮራም፣ ከካዶዎችም ሆነ ይላል። ለመላእክት ለአደም ስገዱ አልን ብሎ የሚናገረው ለረሱሉላህ ነው። አይ እሱ አይደለም። እሱ አይደለም መልሱ። ኡስታዝ ኖ ኖ ጥያቄ ጥያቄው ኩር ማለት ይህንን የሚለው ማን ነው? ከቁርአን እኮ አይደለም እኔ የፈለኩት። እኔ ከቁርአን ሳይሆን ከቁርአን በፊት ከነበረ መጽሐፍ ነው ማስረጃ የምፈልገው። ምክንያቱም ከዛ በፊት ያለው ያለው ማለት ሌሎች ተበርዟል። ሌሎች መጽሐፍቶቹ ተበርዘዋል። ኧረ ኡስታዝ ያንን እሺ፣ ጣሏቸው እንዳትጠቀሙባቸው ተብሏል። ተበርዘዋል ተበርዘዋል እኮ ቢበረዙም ግን ተጠቀሙባቸው ይላል። በተውራትና ከእንጅልንና ተውራትን ትታችሁ የቱጋ ነው? እነሱን ካልያዛችሁ በምንም ላይ የቆማችሁ አይደላችሁም ይላል። ኖ ኖ ኖ፣ አይልም እነሱን ታያዛችሁ እንደዚህ ይላል። እሺ ቆይ፣ አይልም ቆይ ካስወጣኝ አስወጣኝ። ስልኬን እንትን አድርጌ ልውረድ ወይ? ዋሸ ነው ያለው። እንደዛ አይልንም እኛ እንደዛ አይልም። አይልም እኮ ተጠቀሙበት አይልም። ኡስታዝ፣ በስርዓት ነው የሚለው። አውጣ አውጣው፣ እሺ አውጣው፣ እሺ ተጠቀሙ የሚል ነገር ካለ አውጣው። ተጠቀሙ ኡስታዝ፣ አሁንም ድንገላችሁ ተውራትና እንጂ ካልያዛችሁ ችግር የለውም። ተጠቀሙ ማለት ያዙ ማለት ተጠቀሙ ማለት በተውራትና በኢንጂ ላይ የሚለው በተውራትና እንደምስጠቀሙ ነው እኮ ካልቆማችሁ አይልም። ተጠቀሙ ማለት ነው። አውጣው ጥቅሱን አውጣው። መጀመሪያ እባክሽ ማለት በጣም ከትዕግስታችን በላይ ነው እየሆነ ያለው። አውጣው ስትባል ማውጣት ረባላ አይከፍትም። አውጣው የሚል ነገር አሁንም ጥቅሱ ምንድነው የሚለው? በተውራትና በኢንጅል ተውራትና ኢንጅልን ካልያዛችሁ በእነሱ ካልተደገፋችሁ በምንም ላይ የቆማችሁ አይደላችሁም ነው የሚለው። ልባልም፣ እንደዛ አይደለም የሚለው እንደዛ አይደለም የሚለው እንደዛ አይደለም የሚለው። ሱረቱ ማይዳ ምዕራፍ አምስት ስምንት ላይ ያለው እንዲህ ነው የሚለው። እናንተ የመጽሐፉ ሰዎች ሆይ ይላል። እነማንን ነው የሚለው? እነ እኛን። እናንተ የመጽሐፉ ሰዎች የሚለው አዎ። ስለዚህ ሙስሊሞች አይደለም ሙስሊሞችን አይደለም። አሁን ተሳስታል። የመጀመሪያ ዕርማት እኮ ቆይ እንጂ ቆይ እንጂ አብራሪም እኮ አንተ አትሆንም እኮ ጥቅስ አንደኛ ማውጣት አልቻልኩም። አብራሪ አንተ ሆነ ጥቅስ ሳታወጣ እኔ ጥቅስ አውጥቼ ላግዝህ እኮ ነው። ሱረቱ ማይዳ ምዕራፍ አምስት ቁጥር ስልሳ ስምንት ላይ የሚናገረው እናንተ የመጽሐፉ ሰዎች ሆይ ተውራትና ኢንጅልን ከጌታችሁ ወደ እናንተ የተወረደውን እስክታቆሙ ድረስ በምንም አይደላችሁ። እናበላቸው ከጌታ ወደ አንተ የተወረደውን ቁርኣንን ከእነርሱ ብዙ ትዕቢትና ክህደትን በእነርሱ ላይ ጨመረባቸዋል። በካዶች ህዝቦች ላይ አትዘን እያለ ይናገራል። ተውራትና ኢንጅልን እስከምታቆሙ ድረስ ማለት ሱረቱ ለአዕራፍ ምዕራፍ ሰባት ቁጥር 157 ላይ ይናገራል። ስለ ረሱላ ሰለም መምጣት በተውራትና በኢንጅል ተነግሮ ነበረ። ያ የተነገረውን ነገር እስከምታቆሙ ድረስ፣ ያንን እውነቱን እስከምትገልጹ ድረስ በምንም አይደላችሁ ምናል ለምን ስለ ረሱላ ሰለም መምጣት በተውራትና በእንጅል ተነግሮ እንደነበር ይናገራል። ሱረቱ በቀራህ ምዕራፍ ሁለት ቁጥር 46 ላይ 146 ላይም እንደዛ ነው የሚለው እነዛ መጽሐፍን የሰጣቸው ወንዶች ልጆቻቸው እንደሚያውቁ መሐመድን ያውቁታል። እና አለ የመጽሐፉ ሰዎች ምን ስላደረጉ ነው ሲባል ሱረቱ አልምራን ምዕራፍ ሶስት ቁጥር ሰባ አንድ ላይ እናንተ የመጽሐፉ ሰዎች ወይ እውነትን በውሸት ለምን ተቀላቀላላቸዋለ? ምንድን የቀላቀሉት ምንድን የቀላቀሉት ምን እዚህ ጋር እኮ ውሸት ምንድን የቀላቀሉት? እንዳይሆኑ ይላል ቁርአኑ የሚናገረው አንድ ያውጣል። ረመዳን ረመዳን ሶስት ሰባ አንድ ያውጣል አንዴ ቁርአኑ እኮ ለኋለኛው ማስረጃ ይሆናል። ቆይ ቆይ ስለ ቁርአን እያወራን ያለ ነው። ማስረጃ ይሆናል አይሆንም የሚለው ነገር ቁርአን ላይ ስትመጣ ነው የምትናገረው። 371 371 ላይ አውጣለት ታያል። ምዕራፍ ሶስት ቁጥር ሰባን እናንተ የመጽሐፉ ሰዎች ወይ እውነትን በውሸት ለምን ትቀላቀላላችሁ? እውነትን እያወቃችሁ ለምን ትደብቃላችሁ? ይላል። ምንድነው የቀላቀሉት? ምንድነው የደበቁት? እውነትን በምንድነው የቀላቀሉት? ምንድነው የቀላቀሉት? እሺ ምንድነው የቀላቀሉት? እዚህ ጋር ቆይ አሁን ምን መሰላችሁ፣ ኡስታዚ መልስ ልስጣችሁና መልስ ልስጣችሁና፣ አሁን ቀላቀሉ የሚሉት ምንም ችግር የለውም። እሱ አሁን ቀላቀሉት ምንም አሉት እንትን ቢል እሱ ምንድን ነው ቀላቀሉት ነው ነው የጠየቀውን ጥያቄ መልስ ምንድን ነው የቀላቀሉት? ቆይ ምንድን ነው የቀላቀሉት? ቀላ እውነትን በውሸት ለምን ትቀላቀላላችኋል? ለምን ምንድን ነው የምትቀላቀሉት? የመጽሐፉ ሰዎች ሆይ እውነትን እያወቃችሁ ለምንድን ነው የምትደብቁ? በበቀራ ምዕራፍ ለቁጥር 146 ላይ አውጣለት፣ አውጣለት ምን እንደደበቁ ይነግርሃል። እሺ የ እሺ አንድ ጊዜ ማለት

የሚያውቁ መሐመድን ያውቁታልና ከእነርሱ የተለየ ክፍል ሆነው እነርሱን የሚያውቁት ሲሆኑ እውነትም እግ

ለመምጣት የተነገረውን ነገር ይደብቃሉ። እውነትን ለምን ተደብቃላችሁ? እውነትን በሐሰት ለምን ትቀላቅላላችሁ? አንድ ጊዜ ተውራትና ኢንጀል ተበርዘዋል። ተውራትና ኢንጀል የሚባሉ ተበርዘዋል ተጠቅሰዋል። ቁርአን እንደሚናገረው እኮ እውነትን በውሸት ቅሪቱማ የተበረዘው ተበረዘ ማለት እኮ አንድ ነገር ምን መሰለህ፣ ወተት አለ አይደለ? ከዛ አንተ ቡና ብጨምርበት ምን ይሆናል? ግን እኮ እንደ

ቅድም ያነሳችሁት ነበርና ስትጠይቅ ነበር የገባሁት። ዮሐንስ ወንጌል ምዕራፍ ሶስት ቁጥር ከሶስት እስከ ስድስት ያለው የሰው ልጅ ከውሃና ከመንፈስ ካልተወለደ በቀር ሚሮ ምንድን ነው? ምን ለማለት ፈልጎ ነው? እስኪ ብራ ይመልስልሽ? አራት አይነት ነው ምናምን ትርጉም አለው። እሱ ላይ ስማሙ ክርስቲያኖች። አንደኛ ከውሃና ከመንፈስ ሲል ውሃ ማለት እና ካይ የሚል ግሪከኛው ቃል ማለት በሚል ይተረጎማል። ስለዚህ ከውሃ ማለትም ከመንፈስ ካልተወለደ በስተቀር ማለት ነው። ለምን ዮሐንስ ወንጌል ምዕራፍ 4 እና ዮሐንስ ወንጌል ምዕራፍ 7 ቁጥር 34 ላይ ውሃ መንፈስ ቅዱስ ውሃ ተብሏል፣ በውሃ ተመስሏል። ስለዚህ ከውሃ ማለትም ከመንፈስ ቅዱስ ከመንፈስ ካልተወለደ በስተቀር ሲል ውሃ የተባለው መንፈስ ቅዱስ ነው ብለው የሚፈቱ አሉ። በእነዚህ አይነት አፈታት የሚፈቱ አሉ። ሌሎቹ ደግሞ አይ ውሃ የሚለው የውሃ ጥምቀትን ነው የውሃ ጥምቀትን ነው የሚያመለክተው። እንደገና ደግሞ መንፈስ የሚለው ደግሞ የመንፈስ ቅዱስ ጥምቀትን ነው። ምክንያቱም ዮሐንስ ሲያጠምቅ የነበረው ከውሃና ከመንፈስ ሲል በዮሐንስ እጅ መጠመቅና በክርስቶስ እጅ መጠመቅ ነው። ለምን ዮሐንስ ሐዋርያት ስራ ምዕራፍ 1 ቁጥር 5 እና 6 ላይ ስትመለከችው ምዕራፍ አንድ ቁጥር 4 እና 5 ላይ ስትመለከችው ምን አለ ምዕራፍ አምስት ላይ ማለት ምዕራፍ አንድ ቁጥር አምስት ላይ ዮሐንስ በውሃ አጥምቆ ነበርና እናንተም ከጥቂት ቀን በኋላ በመንፈስ ቅዱስ ትጠመቃላችኋል። ኢየሱስ ኢየሱስ በመንፈስ ቅዱስ ነው የሚያጠምቀው። ዮሐንስ ደግሞ በውሃ ነው የሚያጠምቀው። ስለዚህ ሰው ከውሃና ከመንፈስ ካልተወለደ ሲል የውሃ ጥምቀትና የመንፈስ ቅዱስ ጥምቀት ካልተጠመቀ በስተቀር የእግዚአብሔር መንግሥት ሊያይ አይችልም ማለት ነው። ለምን ሐዋርያት ሥራ ምዕራፍ 19 ቁጥር 4 ላይ ጳውሎስም ዮሐንስን ከእርሱ በኋላ በሚመጣው በኢየሱስ ያምኑ ዘንድ ለህዝቡ እየተናገረ በንስሐ ጥምቀት አጠመቀ አላቸው ይላል። ስለዚህ ዮሐንስ ያጠምቀ የነበረው የውሃ ጥምቀትና ከውሃና ከመንፈስ ሲል የዮሐንስን ጥምቀትና የክርስቶስን ጥምቀት ያሳያል። የዮሐንስ ጥምቀት የነበረው የውሃ ጥምቀት ነበረ ብለውም ይተረጉሙ አሉ። ሁለተኛ ትርጉም አለ። ሶስተኛ ነገር ደግሞ የውሃ ጥምቀት ሲባል ሪሊ የውሃ ጥምቀት ነው። የዮሐንስም አይደለም። በአዲስ ኪዳን ላይ ያለ የውሃ ጥምቀት ነው የሚያመለክተው። ከውሃ ካልተወለደ ሲል እሱን የሚያመለክቱ ያ እንደ አይነት አፈታት ያላቸው ኦርቶዶክስ፣ ካቶሊክ ከፕሮቴስታንት ደግሞ እነ ሉተራን እነ መካነ ኢየሱስ የመሳሰሉት እንደዚህ አይነት አፈታት ነው ያላቸው። ሌሎች ደግሞ ፕሮቴስታንት ውስጥ ደግሞ አይ ውሃ የተባለው ቃሉ ነው። ምክንያቱም አንደኛ ጴጥሮስ ምዕራፍ አንድ ቁጥር ሃያ አምስት ላይ ዳግመኛ የተወለዳችሁት ከሚጠፋ ዘር አይደለም የተወለዳችሁት ከአምላክ ቃል ነው ይላል ስለዚህ የአምላክ ቃል ውሃ ተብሏል። መዝሙረ ዳዊት ላይ 119 ላይ ጎልማሳ መንገዱን በምን ያጠራል ሲባል ቃልህን በመጠበቅ ነው ይላል። ስለዚህ ቃሉ እንደ በውሃ ተመስሏል። ስለዚህ ሰው ከውሃና ከመንፈስ ካልተወለደ በስተቀር ሲል